ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጠዋል። አንደኛ፣ ይሄን ጦር ሰባቂ መንግስት፣ በዚህ ልክ ክሪቲሳይዝ ያደርጉት ህዝብ እንዳይወጣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ